የህዝብን ጥያቄ መረዳት የመጀመሪያ መልስ ነው። መታሰቢያነቱ ለዶክተር ፀሐይ ጀንበሩ የህዝብ ወይስ የማን ነው? ይንተኛ በባህር ዳር ዩኒቨርሲቲ ከ17 ዓመት በፊት። ፔዳ ግቢ ተወዳጅና ለልምድ ልውት እንኳን ተማሪዎች ወደ ግቢው መጥተው ሊያገኙት የሚሹት ደልደል ሞላ ያለ ከምሳ ካፌ ተማሪዎች ሲመለሱ አብሯቸው የማይጠፋው በእኩለ ሌሊት አብሯቸው ያለ ፍቅራቸውን የሚገልጹለት ያጡስ ደግሞ ከዶርም ዶርም በመዞር የሚፈልጉት በፍቅሩ ተማሪዎችን ሁሉ የውሸ ጨጓራ ሕመምተኛ ያደረገ በቁርስ በምሳ ሰዓት ላይ በግማሽ እንጀራ ታጅቦ በመኮረኒ ፓስታ ክኮት በገበጣ መጫወቻ ሜዳ መስክ በመሰለ ሳህን የምንጠብቀው ዳቦ ካይናችን ቢረቅም ከልባችን ቀርቦ በተስፋ ስንጠብቀው እንሆ ካየነው ሳምንት ሊደፍን ነው። ፍቅርና ናፍቆት የምግብ ፍላጎትን እንደሚቀንስ በተግባር ታየ። ተመላሽ ምግብ በረከተ። አፍቃሪዎቹ እንዳይመጣ ባስቀሩት በከለከሉት አካላት ላይ ተቆጡ። አህያውን ፈርቶ ዳውላውን አይነት የካፌው በር መስታወት ተሰበረ። የበሉትን ወጭት ሰባሪዎች ከመባል የተረፍ ነው። አስተዋይ እናቶች ቲከሮች፣ መጋቢ አብሳዮች ስላሉን ነው አሁን ላይ ጠርንቆ የያዘን የኑሮ ውድነት ቆፈን ያን ጊዜ ይፋዊ የትጥቅ እንቅስቃሴውን የጀመረበት እንደሆነ ይሰማኛል። ከምሳ መርሃ ግብር ተወዳጅና እኛ ሳንታመም ከክሊኒክ ወረቀት የምናጽፍበት ዳግቦ ከገበታ ቀና ከገበጣ ከጠፋ ቀናት ተቆጠረ። በምን ጠፋ የሚለውት ቦታ የዱቄት እጥረት ይባላል። የዛን ቀን ናፍቆት ገንፍሎ በንዴት ፈሰሰ። ፍሬሽ ጂሲ ካፌ ተነሳ። እኛም በዋይት ሃውስ ገብተን ሳህራን አቋርጠን ዳርፉርን አልፈን የዳቦን ነገ መምጣት እየተመኘን የማይሻል ህንፃ ምድር ወለል አምስት ስልሳ ዶርም ቁጥር ገብተን በመስኮት ፊት ለፊት በስተግራ በሰላም ነጻነት አውጪው በጀግናው ማንዴላ ስም የተሰየመውን ህንፃ እያየን የዳቦ ነጻ አውጭነት ስሜት፣ ቀጥታ ፊት ለፊት የኢትዮጵያን የዘመናት ቁጭት የነበረውን የጊዮን አባይ ስም የተሰየመውን ህንፃ እያየን ለቀናት ባለመብላታችን ቁጭት፣ በስተቀኝ በብጥብጥ የምትታወቀው የሱዳን ዳርፉር የተሰየመውን ህንፃ እያየን ደግሞ ቁጭት የወለደው ረብሻ የነጻነት ታጋይ ለመሆን ከአራቱም ህንፃዎች ተማሪው በመስኮት በባልከኒ ላይ ወጥተን መጮህ ተጀመረ። ጩኸትና ፉጨት ቀጥሎ የተለያዩ ነገሮች ከህንፃው መወርወር ተጀመረ። የኬሚስትሪና የባዮሎጂ ተማሪዎች የፕላስቲክ ኮዳ፣ የስፖርት ተማሪዎች አሮጌ ሸራ፣ ጫማ፣ ቱታ፣ ኳስ፣ የሂሳብና የፊዚክስ ተማሪዎች የተጨከቸከበትን ወረቀት በመወርወር የሚያምረውን የአረንጓዴ ስፍራ ወደ ጉዳፋ ቆሸነት ሲቀየር ከዳርፉር ጋዜጠኝነትና ተግባቦት ጆኮ ተማሪዎች ከጥቂት ወርዋሪዎች በስተቀር አንዳንዶች የፕላስቲክ ኮዳ እያጋጩ ይዘፍናሉ። አንዳንዶች ጥቂት ብርቅ የሆነው ሞባይላቸውን አውጥተው ይቀርጻሉ። የሙያ ተጽዕኖ በቁጣ ላይ መሆኑ ነው። ከግማሽ ሰዓት በኋላ እነሆ ጩኸት ፉጨትና ውርወራ በኋላ ጥቂት ተማሪዎች ከህንፃው ወጥተው ውረዱ እንሂድ የሚል መልእክት በድምፅና በመልእክት አስተላለፉ። ሰባት ሆነን ትግል ጀመርን አሸነፍን እያሉ የህዝብን ትግል ድል ቀማኛ ፈሪዎች ፈጠራ ታሪክ እየተጋተ ላደገ የግንቦት ሀያ ፍሬ ወጣት ለዚህ ጥሪ አወንታዊ መልስ ለመስጠት አልቦዘንም። ጉዟችን ወደ አስተዳደር ህንፃ ሆነ። በመንገዳችን መፈክር በጽሁፍ በሙዚቃ ሻኪራ ለደቡብ አፍሪካ የዓለም ዋንጫ ያዘመችውን ተቀይሮ ዳቦ የተለያዩ አማርኛ ዘፈኖች ግጥማቸው ተቀይሮ እየተዜመ አስተዳደር ህንፃ ፊት ለፊት ስንደርስ የግቢው ጸጥታ ጠባቂዎች አስቆመውን እንድንጠብቅ ተደርጎ የጊዜው የዩኒቨርሲቲው ፕሬዚዳንት ዶክተር ፀሃይ ጀምበሩ ከህንፃው ፈጠን እያሉ ወደ እኛ ሲመጡ አባታችን አባታችን በማለት ከተማሪው መሃል መጣራት ተጀመረ። ዶክተር ፀሐይ ቅን፣ ትሁት ተማሪዎችን ልጆች የሚል የእውነት አባት የሆነ ተማሪን መኖሪያ የሚጎበኝ ካለምንም አጀብ የቀድሞ የአማራው ፕሬዝዳንት ጋር ሲዘዋወሩ አይተናቸዋል። የተማሪን ምግብ ካፌ ድንገት በመገኘት ከተማሪው ጋር ተሰልፎ የሚመገብ የሚቀምስ ዶክተር ፀሐይ ጀምበሩ እንደ ስሙ የሆነ አባት ነው። ሲመጣ ቁጢጥ ብለን እንድንቀመጥ እርስ በእርሳችን ተነጋግረን ተቀመጥን። ሰንደቅ ዓላማ ደረጃ ላይ ቆመን የሰላምታ አቅርቦልን ምን ሆናችሁ አለን። አንድ ተማሪ ሲያስረዳ እንድንጠብቅ ነግሮን ወደ ውስጥ ተመልሶ ገባ። ቀጥሎ በርከት ያሉ ሙሉ ልብስ የለበሱ ተንጠልጣይ ቦርሳ የያዙ ሰዎች ከህንፃው እየወጡ አልፈው ሄዱ። በስተመጨረሻ ዶክተር ፀሃይ ጀንበሩ መጣ። በዚያን ጊዜ ዩኒቨርሲቲ የተሻለ ውጤት ስላስመዘገበ በርከት ያሉ ፒካፕ መኪናዎች መሸለሙን፣ የተለያዩ የዩኒቨርሲቲ ፕሬዚዳንቶች ለልምድ ልውውጥ እንደመጡ እናውቅ ነበር። በዚያው ጊዜ እንግዶቹን አቋርጦ ሸኝቶ መዓላችን ቆሞ እንደዚህ የሆናችሁ ሳይሆን አዳራሽ ኦዲትሪየም እንሄድ አለን። በጉዟችን ስንመጣ ከነበረው ተቃራኒ በጸጥታ የጎንዮሽ ወሬ ብቻ ጉዞ ጀመርን። ዶክተር ፀሃይ ጀምበሩ አጠገቡ የቀረበውን ተማሪ ሁሉ እያቀፈ አዳራሽ ገባን። ቦታ ይዘን ሐሳባችንን ሊቀበለን ሲዘጋጅ የአዳራሹ በር መስታወት ተማሪ ሰበረው። የግቢ ፖሊሶች ሊይዙ ሲንደረደሩ ዶክተር ፀሃይ ጀምበሩ አስገቡት፣ ተውት፣ ተናዷል ብሎ አ። መድረክ ላይ ተቀምጦ የደረሰብንን አስረዳን። በጥሞና ከሰማ በኋላ በዚህ አመት የበጀት እጥረት እንደገጠመ፣ የዱቄት እጥረት እንዳለ ነግሩን። የተግባርና የውሳኔ ሰው መሆኑን ያሳየኝን ንግግር ተናገረ። አዝናለሁ ልጆቼ፣ በእርግጥ አዝኛ አላጠግባችሁም። ትናንት እኔ ራት በልቻለሁ፣ ዛሬም ቁርስ ምሳም በልቻለሁ። ራት ግን እናንተ ሳት በሉ አልበላም። በዚህ ንግግር ውስጥ ተማሪው ከጠየቀው በላይ ችግሩን ካስረዳ ነው በበለጠ ተረድቶናል። መልስ እንዳገኘን ቆጠር ነው። ጥያቄያችን የዳቦ ቀረ ሲሆን ምግብ እንዳልበላችሁ ነው የምቆጥረው። ስለዚህ ጊዜ መፍጀት የለብንም፣ የተማሪ ተወካይ ጨምሮ አሁኑኑ ሁላችንም ተረባርበን ማታ ዳቦ ትበላላችሁ አለ። ከስምንት ሰዓት አልፎ ስለነበረ የአብዛኞቻችን እምነት በጣም ከፈጠነ ነገጠዋት ቁርስ ላይ ያገናኙናል ነበረ። ሁሉም ተማሪ ተበተነ። ከኦዲትሪየም ፊት ለፊት ያለው ድድ ማስጫ ስራ በዛበት። ያን ሰፊ የአስፓልት ሜዳ ጥግ ጥግ ተማሪ ተቀምጦ ማለፍ እንደሚከብድ ያየሁት በተለያዩ ሴት ተማሪዎች መራመድ ሲያቅታቸው እግራቸው ከእግራቸው ጋር ሲጋጭ ለማረፍ ሲደራጁ በማየቴ ነበር። ነው በደንብ የማትግባባት ሴት ተማሪ እዛ ጋር ቀርባ ልብስህን ያዝ ካደረገች ወስዋስ ውስጥ መግባት አያስፈልግህ። ለማለፍ ብቻ ነው። ተፋጠጥ ጋር ቻው ሳትልህ ገብታለች። በእርግጥ በእነዚህ ባሉ ሁኔታዎች የማይሞቃቸው የማይበርዳቸው አሉ፣ በራስ መተማመን ያላቸው ተማሪዎች። ስብሰባው ከተበተንን ሁለት ሰዓት አልፎ ግቢው ከድድ ማስጫው የተነሳ ከባድ ጩኸት ተናወጠ። ምን ጊዜም ጩኸት ስንሰማ ወደ ጩኸቱ ቦታ መሮጥ የአብዛኞቻችን ልምድ ነው። ፈጥነን ስንደርስ ተማሪው የመንገዱን ቀኝና ግራ ዳር ይዞ ያጨበጭባል፣ ይጮዋል። ዶክተር ፀሐይ ጀምበሩ ስሙ በተደጋጋሚ ይጠራል። ብርቅት ያሉ የግቢ ፒካፕ መኪናዎች በኩንታል የዳቦ ዱቄት ከከተማ ይዘው እየገቡ መሆኑን ተረዳ። ብዙ ዱቄት ገባ። ማታ የብዙዎቻችን ናፍቆት ዳቦ ተገናኘን። በኑሮ ውድነት የባጀት እጥረት አጋጥሞ ተማሪው እንዳይጎዳበት ዶክተር ፀሐይ ጀንበሩ የወሰናቸው ውሳኔዎች እኛ ልጆቹን ቢያስደስትም በገዢዎቹ ዘንድ እውቅና ከመስጠት ይልቅ በሚቀጥለው ዓመት ከፕሬዚዳንትነት ተነሳ እንደ ዶክተር ፀሐይ ጀንበሩ አይነት ምሁር ሰውን በቁም ማክበር ተምሳሌቱን ማውሳት ብንችል ብዙ የተዋጣላቸው መሪዎችን ማፍራት እንችላለን ካረፈ በኋላ መታሰቢያ እንደቆመለት ሰምቻለሁ። ዶክተር ፀሐይ ጀምበሩ የተግባር ሰው ሆነህ አስተምረኛል። አመሰግናለሁ። ነፍስህ በሰላም ትረፍ።